ታላቁ ኢማም መሐመድ ሙሐመድ ብን ዐብዱልዋሀብ ማለት ነው። ራሒማሁላህ አላህ ይዘንላቸውና፣ ቢስሚላሂ በአላህ ስም፣ አራህማኒ እዝነቱ ሰፊ በሆነው የሰፊ እዝነት ባለቤት በሆነው ጌታ ስም በአላህ ፣ አራሒሚ እዝነቱን ከባሮቹ ለፈለገው አድራሽ በሆነው ጌታ ስም፣ በእሱ ስም በረከት በመታገዝ ቂርአቴን እጀምራለሁ ማለት ነው። ለእኛ እሳቸው ደግሞ ኪታቤን መጽሐፍ እጀምራለሁ ነው። በአላህ ስም አራህማኒ የሰፊ እዝነት ባለቤት የሆነ አረሂሚ እዝነቱን ከባሮቹ ለፈለገው አድራሽ የሆነ ወይም ደግሞ አረሕማኒ ፊ ዱንያ ወል አኺራ አዛኝ ሆነ አረሂሚ ለአኺራ ብቻ ያደርጉታል። ይህንኛው ሰፋ ይላል ማለት ነው። አረሕማኒ ለሙእሚኑም ለካፊሩም አዛኝ ሆነ አረሂሚ ለሙእሚኖች ብቻ አዛኝ የሆነ ይሉና ያገናኙታል። አንድ አይደሉም ማለት ነው። ራህማንና ራሂም አዛኝ ሩህሩህ ይሉታል እንዳንድ ዝም ብለው ማለት ነው። ነገር ግን ራህማን ያለው ስፋት አለው ከረሂም ይላሉ። ተጓባን አይደል አብለ ነው ብለው የሚናገሩበት የራሳቸው ቃይዳ አለ። ለማንኛውም አራሕማኒ የሰፊ እዝነት ባለቤት የሆነ ይ ዚረሕምትል ዋሲ የሰፊ እዝነት ባለቤት ይሉታል። አረሒኒ አይልሙሲሊ ረሕመተሁ ኢላመየሸቅምን ክልቂ ከፍጥረታቱ እዝነቱን ለፈለገው አድራሽ በሆነው ጌታ ትንበረከት በመታገዝ ቅርአቴን እጀምራለሁ። ኪታቤን መጽፍ ይጀምራለሁ ማለት ነው። በቢስሚላህ አርሕማን ራሒም ኪታባቶች መጀመር አለባቸው ወይ አው ይሄ የአላህ ስብሓነ ወተዓላን ቁርአን በመከተል ለምን ፈኢነ አወለ ማ የቀዑ አለይሂ በሰሩከ ፊል ሙስሓፍ ቁርአን ላይ መጀመሪያ አይናችን የሚያርፈው ምንድን ነው? ቢስሚላህ ረሕማን ራሒም ብለን ነው መጀመሪያ ቁርአን ስንገልጥ ማለት ነው። ማን ሲቀር ማለት ነው? ኢላ ሱረተ በራአቱ በራአቱ ሱራ ሲቀር ማለት ነው። እሱ ላይ ሰሀቢዮች ከነቢዩ ዓለይሂ ሰላቱ ወሰላም ነቅል ስላላደረጉና ስላላገኙ ቢስሚላህ ራህማን ራሂምን ሱረቱ ተውባ ላይ ተውባ ላይ አላመጡም። ሱረቱ ተዉባ ላይ ወይም በራአቱ ላይ ማለት ነው እሱ ላይ አልመጣም። ግልጽ ነው አይደል? እሱ ላይ ያልመጣበት ምክንያት በቁጣ ስለወረደ እንዲሁም ደግሞ ስለ ጅሀድ ስለሚያወራ፣ ጅሀድ ላይ ደግሞ ጦርነት ምን በረካ አለውና ለዛ ተብሎ ነው ምናምን ይላሉ። ይሄ አይባልም። ነቢዩ ዓለይሂ ሰላቱ ወሰላም እንደውም ከጅሀድ በላይ ምን በረካ ያለው ነገር አለ ብስሚላህ ኡዙሁም ብስሚላይ ኡግዙሁም በአላህ ስም በሉዝመቱ እያሉ ነቢዩ ለ ሰላት ሰላም ምን ይሉ ነበረ ሰሀቦቻቸውን ይልኩ ነበር። ስለዚህ በዛ አይደለም ከነቢዩ ለ ሰላት ሰላም ስላልመጣ ስላልደረሰን ነው። ተጓባናደ እንዲሁም ነቢዩ ዐለህ ሰላቱ ወሰላም የተለያዩ ደብዳቤዎችን ወደ ኡመራኦችና እንዲሁም ላ ሩአሳ ልአርብ ምድር ላይ አሉ የተባሉ ሴ አክባር ልአርብ ማለት ነው ሒነ የድዑህም እለል ኢስላም ወደ ኢስላም ነቢ ለ ሰላቱ ሰላም ሰዎችን በጠሩ ቁጥር ምን ብለው ይጽፉ ነበር? መጀመሪያው ደብዳቤው ላይ ቢስሚላህ ራህማን ራሒም ብለው ነቢ ለህ ሰላቱ ሰላም ደብዳቤያቸው ላይ ይጽፉ ነበር። ተጓባናደድ ለዚህ ነው፣ ይህን በመከተል ነው ዑለማዎቻችን፣ እንዳለ ቀደምት ዑለማዎቻችን፣ ሰለፎቻችን፣ አሁን ያሉት ዑለማዎች ኪታብ ባዘጋጁ ቁጥር ቢስሚላህ ራህማን ራሒም ብለው ነው የሚጀምሩት። ግልጽ ነ አደን። እንደውም ነቢይ ለ ሰላቱ ሰላም ብቻ አይደሉም ደብዳቤ ሲጽፉ፣ ነቢዩ ላህ ሱሌይማንም ተጠቅመዋል። ለማ ከተበ ኢላ ቤልቄስ መሊከቴ ሰበ ለሰበዋ ንግስት ቤልቄስ ለምትባለዋ ደብዳቤ በጻፈ ጊዜ ምን ብሎ ነው ኪታቡ ደብዳቤው ላይ የጻፈው? ቢስሚላህ እራህማን ራሂም ብሎ ነው። ለዝህም መረጃው መረጃው ቃለት የአዩሀል መለኡ ኢኒ ኡልቄ ኢለየ ኪታቡን ከሪም። ምን አለቻቸው ህዝቦቿ አንሰበሰበች እና ቃለት አለቻቸው፣ ቤልቄስ ንግሥቷ ማለት ነው። የአዩሀል መለኡ እናንተ መኳንንቶቹ ያለቻቸው፣ እንደዛ ፓርላማ አባላት ምናምን እንደምንለው ዋና ዋና ማለት ነው እናንተ መኳንንቶች ወይ እናንተ ባለስልጣናቶች ወይ አለቻቸው ንግስቲቱ። እኔ ኡልቀ ኢለየ ለኔ ተጥሎልኛል እና ኪታቡን ከሪም የተከበረ ደብዳቤ ደርሶኛልና እነሆ ይህ ይህ ደብዳቤ ደግሞ ምን ሱለይማነ ከሱለይማን ነው አለችና ወይ እነሆ ቢስሚላሂ ራህማኒ ራሂም ብላ ጀመረችላቸው ማለት ነው። አላ ተዕሉ አለየ ወቱኒ ሙስሊም ተባባናል። ስለዚህ በማንኛውም አህመ በሆነ አንገብጋቢ በሆነ ጉዳይ ላይ بسم الله الرحمن الرحيم ብለን መጀመር እንዳለብን ከዚህ እንረዳለን ማለት ነው ተግባባን አይደል ቁርአንም ሲጀመር በዚህ ነው ነቢ አለይሂ ሰለላሁ ዐለይሂ ወሰለም ሙካተባ ሲያደርጉት ደብዳቤ ሲጻፉ በዚህ ነው ስለዚህ بسم الله الرحمن الرحيم መጀመር አለበት ማንኛውም በረካ የሚፈለግለትና ትልቅ ነገር የሚታሰብለት ጉዳይ ከሆነ ማለት ነው ተግባባን በዚህ ስለዚህ ዑለማዎቻችንም በዚህ የጀመሩት ለዚህ ነው بسم الله الرحمن الرحيم. ምን ይላሉ ሼህ ይቀጥሉና ያው ቢስሚላህ አራህማን አራሒም ከተናገሩ በኋላ ኤዕለም አሉ ኤዕለም ረሒመከላህ አሉ ኤዕለም ረሒመከላህ ይችም ብለው ነው የጀመሩት ኤዕለም እወቅ እንደዝም ብላቸው እወቅ ረሒመከላህ እያልን አይደለም የምንሄደው ኤዕለም ለምንድን ነው የመጣው ኤዕለም የሚለውን ነገር ለምን ተጠቀሙ እምን ቦታ ላይ ነው መጠቀም ያለብን የሚለውን ፋይዳ እናገኛለን ኤዕለም እወቅ ረሒመከላህ አላይ ዘንልህና ወንዲ እወቃሉ። ታላ ታላቆይማ ሙሐመድብን ዐብድልዋሃብ ናቸው። እወቃሉ ራሒመካላህ አላ ዘንልህና፣ ድ አድርገው ነው ድ አድርገው ነው ኪታቡን የሚቀረውን ጠል በለ ዕልምን። አላ ዘንልህ አላ ይጠብቅህና፣ አላ ዘንልህና እወቃሉ። እውቀት ቢዕዋ በምታደርግበት ሰዓት፣ ለሌሎች በምታስተላልፍበት ሰዓት ረሒመኩምላህ ተቀበለኩምላህ ፈረ ላሁ ለኩም እያልክ አላህ ይቀበላል አላህ ምህረቱን የለግሰንና ወንድሞች ወፈቀናላህ ሊሱና ወፈቀና ላህ ሊአዕማል ሳሊሐ እያልን የት እንደዚህ እያደረግን ሰዎችን ወንድሞቻችንን የአህባቢ እያልን ደዕዋ ስናደርግ በጣም ጥሩ ነገር አለበት የሰዎችን ልብ መሳብ አለበትና ይህን ፋኢዳ ደግሞ መጠቀም አለብን ኢዋን መቅደም አለበትም በዛድ እዴ ኢክዋን እኮ ይችን የአህባቢ ወንድሞች እናንተ ምናምን ይልና ነገር ግን የሚያቀምሳቸው የሚያወጣቸው ምንድን ነው ቢዳአ ቢዳኡን ነው እኮ ኮተቱን ነው የሚሰጣቸው። ተጓባና አይደል የነብዩን ሱና ለመስጠትኛ። ደግሞ ረሂመኩሙላህ እያል ያ አዩሀል አህባብ እያል ብንናገር ምንም አይደለም ጥሩ ነው፣ እንደውም የሚበረታታ ነው። ኢዕለም ብለው ተነሱ። ኢዕለም ምንድን ናት ይቺ? ከሊማ ኢዕለም እወቅ የምትለዋ ቃል ኢህቲማምን ታስይዛለች። እወቅ ብለው ከተነሱ ከወደፊት የሚነግሩን ነገር በጣም አንገብጋቢ ነጥብ ነው ማለት ነው ኤዕለም ብለው ከተነሱማ ነው ፈኢዛ ቃለ ኤዕለም ፈመዕናሁ አና ልአምረ ለ ሰዩልቅ ሄ አለይ በአንተ ላይ የሚጥልልህና የሚለቅልህ ነገር አምሩ ሙሂም በጣም አንገብጋቢ እና አሳሳቢ ነጥብ ነው ማለት ነው ከሊመቱ ተዱሉ ኤዕለም ያለችዋ ቃል ትጠቁማለህ በምን ላይ ርእሱ በጣም ከባድ ነገር መሆኑ ወደፊት ያለው ማለት ነው ተጓባና ይሄ ቁርአንም ላይ ፈዕለም አነሁ ላ ኢላሀ ኢላ አነ እያለ አላህ ስብሓነው ተዓላ የሚናገርበት አለ። ወዕለሙ ወዕለሙ እያለ የሚናገርበት አለ። እወቁ እወቅ እያለ ነቢና ዐለይሂ ሰላት ወሰላም ሲያምጥ ይህንን ቅስቀሳ ሲያደርግላቸው ወደፊት የሚነግራቸው ነገር በጣም አንገብጋቢ መሆኑን ማለት ነው። ረሒመከላህ አላህ ይዘንልህና እወቅ። አላህ ይዘንልህና ያለው አላህ ይዘንልህና ረሒመከላህና ወገፈረ ላሁ ለከ ሁለቱ አንድ ላይ ከመጡ ረሒመከላህ ያለፈውን ወንጀልህን አላህ ይማርህ ነው ወገፈረ ላሁ ለከ ወደፊት ደግሞ አላህ ስብሓነ ወተዓላ ይጠብቅህ፣ ባናደ አላህ ይጠብቅህ የሚለውን ያሲዛል ይላሉ። ግን ብቻውን ከመጣ ሁለቱ ነው የሚይዘው ረሒመካላህ፣ ያለፈውንም አላህ ይማርህ የወደፊትንም አላህ ይጠብቅህ፣ በዚቹ በአንዷ ቃል ማለት ነው። ረሒመካላህ ባለችዋ ብቻ ረሒመካላህ፣ አላህ ይዘንልህና፣ ከሼክ የድዑ ሊጦለበት ዒልም የርሐመሁሙላህ፣ አላህ እንዳዝንላቸው አላህ ስብሓነ ወተዓላ እንዲቀበላቸው ተለጡፍ እያደረጉ ነው። እየሳቡ ነው ተማሪዎች ተማሪዎችን፣ ተግባባን አይደል? ልሚንልሙዓልም ቢልሙታአልም ተለጡ ማድረግ እንዳለብን ከዚህ የምንማረው ነገር አለ። የምታስተምራቸውን ተማሪዎች እያዘንክላቸው እንዴት አይገባህም እያልክ እየጮህክ ሳይሆን ረሒመከ አላህ እንዲሜ፣ እንደዚህ እኮ ነው እያል ማስተማር እንዳለብን ከዚህ እንጠቀማለን ማለት ነው። ተግባባን አይደል? ነገር ግን ሁሉንም የምናስተምረውን ብቻ አይደለም ይላሉ። አመልሙአኒት ወልሙካቢር ትቢተኛ ወይንም ደግሞ ኩራተኛ በቲቢት የተወጠረ እምቢ ባይ ከሆነ ሳዳ ለው ክጣቡን አኸር ለዚህ ሌላ አለ። እዕለም ረሂመከላህ አይደለም የምንለው ምን ከሆነ፣ ሙስተርሽድ ካልሆነ ቅንነትን ፈልጎ እውቀትን ፈልጎ ካልመጣ ተጨቃጫቂ ደረቅ ከሆነ ረሂመከላህ እያልክ አይደለም የምትናገረው። አላህ ስብሃነሁ ወተዓላ ደግሞ ያንን ረትቦልናል። ወላ ቱጃድሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን፣ ጥሩ በሆነችው እንጂ አህለል ኪታብን እንዳትከራከሩ። ኢለል ለዚነ ዘለሙ ምንሁም ከእነሱ ራሳቸውን የበደሉት ሲቀሩ። ወቁሉ በሉ አመና ብለ ኡንዝለ ኢለይና ወኡንዝለ ኢለይኩም ወኢላሁና ወኢላኩም ዋሒድ ወነሕኑ ለሁ ሙስሊሙን። ኢለለዚነ ዘለሙ ሚንሁም ከእነሱ የበደሉ ደረቆቹ ሲቀሩ። ደረቅ ከሆነሳ ትናገረዋለህ። የሚያስፈልግ ከሆነ ስድብም ራሱ ሊከናንብ የግድ ነው። አንድ ደረቅ የሆነ ደረቅ ደረቅ የሚከራከር ከሆነ አዮሀል ሞብተዲ እባል ብለህ ስታናግረው ትችላለህ። ደረቅ ከሆነ በአይሆን በይሆን ድርቅና እውቀት ፈልገው የሚመጡ ሰዎችና እስትርሻድን ፈልገው የሚመጡና ለትዕቢት የሚመጡ። አንዱ ለትዕቢት የሚመጣ አንተ ጋር ተከራክሮ የሆነ ነገር በቃ ለማስፋፋት ብቻ ከአንተ የሆነ ነጥብ ለማያዝ ማለት ነው። ተጓባና ደብ። ኤዕለም ረሒመካላህ፣ የጅቡ ይወጅባል፣ የጅቡ ይወጅባል፣ አለይና በእኛ ላይ ይወጅባል ተዐሉሙ አርብዒ መሳኤለ አራት ነጥቦችን መማር ይኸው ምን አሉ ኤዕለም እወቅ ረሒመካላህ አላህ ይዘንልህና እወቅ ወንድምዬ አላህ ይዘንልህና ዱንያ አኼራ የሚያስደስት ነገር አግኝና አኼራ እዝነትን ያጎናጽህ ጀነት አላህ ያጎናጽህና ሰማኝ ወንድሜ የጅቡ ይወጅባል አሉ የግድ ነው አንገብጋቢ ነው የጅቡ ይስተሀቡ አይደለም የጅቡ ነው አለይና በእኛ በሙስሊሞች ላይ ይወጅባል በሁላችንም ላይ በእያንዳንዱ ማለት ነው። ይሄ ውዱብል አይን ይባላል። በእያንዳንዱ ላይ ነው ተቀባና አይደል? በእያንዳንዱ ላይ ፈርዶል ኪፋያ አለ የተወሰኑ ሰዎች ካደረጉት ከተወሰኑት ላይ የሚፈጸም ለምሳሌ የሶላተ ጀናዛ ላይ መስገድን ይመስል። የተወሰኑ ሰዎች ከሰገዱበት ከሌላው ላይ ዋጅብነቱ ይቀራል። ተቀባና አይደል? ተጠያቂነቱን ይድናሉ ማለት ነው። አለበለዚያ ሁሉም ጀናዛ ላይ አልሰግድም ካለ ሁሉም ተጠያቂ ነው የሚሆነው አዛን የሰፈሩ ሰው ሁሉም ቢቶ ሁሉም ወንጀለኛ ነው የሚሆነው አዛን ማድረግ የሚችል ሁሉ እንትን ወንጀል ውስጥ ይገባል። ተግባባን። የተወሰነ ሰው አንድ ሙአዚን ከቆመ ግን ከሁላችን የወርዳን ይወርዳል ማለት ነው። ያ ፈርዶ ለአይን አይደለም። ምን ይባላል? ፈርዶ ለኪፋያ ነው የሚባለው። ነህው መቅራት ፈርዶ ለኪፋያ ነው የሚሆነው። ዋናው ከአቂዳ ጋር ካልተያያዘ በስተቀር እንጂ ማለት ነው ፈርዶ ለአይን አይሆንም ነው የሚሉት። ያው ኢብኑ ተይሚያ ፈርዶ ለአይን ያደርጉት ማለት ነው። ብዙዎችም ፈርዶ ለአይን አድርገውታል። እና ተምል ለምሳሌ ፈትዋ ሙፍቲነት ደረጃ መድረስ ይሄ ፈርዶል ዓይን ነው እንዴ? አይደለም። እያንዳንዱ ሰው መድረክ ላይ ያለ ሙስሊም የተባለ ሁሉ ሙፍቲ ሙፍቲ ሙፍቲ ሙፍቲ መሆን አለበት ማለት አይደለም። ተባባና የተወሰኑ ሙፍቲዎች ካሉ በቂ ነው። ነገር ግን ስለ ሶላት መማርሳ በእያንዳንዱ ሰው ላይ ግዳጅ ነው። ስለ አቂዳ መማርሳ በእያንዳንዱ ሰው ላይ ፈርዶል ዓይን። እየተወሰኑ የተወሰኑ ሰው የተውሂድ የሚያውቁ ካሉ ከሌላው ይቀራል ማለት አይደለም። ለዚህም ነው የጅቡ አለይና ያሉት በእኛ በሙስሊሞች ላይ የግድ ነው። ተዐለሙ መማር አርበዐ መሳኢል አራት ነጥቦችን መማር እነዚህን አራት ነጥቦች አሳምረን መማርና ማወቅ የግድ ነው ማወቅ አለብን ማለት ነው ግልጽ ነው አይደል እነዚህን አራት ነጥቦች ማወቅ በሙስሊሞች በእያንዳንዳችን ላይ የግድ ነው አሉ የግድ ነው ይወጅባል እሺ አንደኛ ምንድን ነው አንደኛ ወሆ አልዕልም ዕልም ነው የመጀመሪያ የመጀመሪያው ምንድን ነው ዕልም ነው መማር አለብን አራት ነጥቦችን ማወቅ አለብን የመጀመሪያው ዕልም ነው ዕልም ከሌለው ሰው በቃ በከተባ ነው ማለት ነው፣ እንስሳ ምንም ልዩነት የለውም። ሁለት እግር አራት እግር በቃ ሌላ ነገር የለም። ዕልም ከሌለው የሰው ልጅ ማለት ነው። ባና ልም የግድ ነው። ዕልም ማለት አንድን ነገር ሸሪአ እውቀት ነው። እዚህ ላይ የተፈለገው ባይሆን የሸሪአ እውቀት ነው። ኬሚስትሪ ባዮሎጂ ምናምን እነዚህን አይደለም። እነዚህን የተፈለገበት ምንድን ነው አልዕልም ልም የቱነ ተፈለገበት ዕልመ ሸርዕይ ነ ተፈለገበት ተው አነ ልሙራድ ብልዕልም ለ የጅቡ ለ ልኡማ የማውዙበን አይንየን አውክሳ አየን አነ ልሙ ሸርይ ልመ ሸርዕይ ነው። ዋጅቡ አለ ጃአቢህ ረሱል صለى ላ ሰለም መላእክተኛው ጊዜ የመጡት ስለዚህ ቁጥራን አልዕልሙ ማወቅ ስላላችሁ ይችን እንዳለትይዙ ልኛላችሁ ዕልም። አዎ ምን አይነት ዕልም ነው እንደዚህ ትልቅ ዋጅብ የሆነው ልመ ሸርይ፣ የሸርዕ እውቀት፣ የሸርዕ እውቀት አመለ ዕልሙ ዱነዊ ዱንያዊ ዕውቀት ሳ ለምሳሌ ከዕልም ሴናአት የተለያዩ የቴክኖሎጂ ምርቶችን ማምረትን ይመስል። ሴና አት ማለት የኢንዱስትሪ ትምህርቶችን ይመስል። የፋብሪካ እንትኖችን ይመስል። ሙያ ወለሔረፊ እንዲሁ የተለያዩ ሙያዎችን ይመስል። ሒሳብን ይመስል። ሪያው ብያቶችን፣ ስፖርቶችን ይመስል። ወለሀንደሳ እንዲሁም ደግሞ ሀንደሳን እንትን የኢንጂነሪንግ ስራዎችን ይመስል። ሳሀገል ዕልሙ ሙባሕ ሙባሕ ተዓልሙህ ይህ እክትላጥ ከለለብህ ሽርክ እያከለለበት ይቻላል መማር ትችላለህ። ግን ዓሊም የሚባለው እነማ ይክሽላህ ምን ዒባድ ይህል ዑለማ ዑለማዎች አለ ውስጥ ይገባል አይገባም። ሙባህ ነው። ሙባህ ነገር ደግሞ ብትሰራውም አጅር የለውም፣ ባትሰራውም ማዕሲያ የለብህም። ይበቃል። የተወሰነ ሆድህን ለመሙላት ማለት ነው። ባይሆን ከሁኔታዎች ጋር ሙስሊሞችን እጠቅማለሁ ብሎ ካደረገው የተወሰነ የሚያገኝበት አጋጣሚ አለ ይላሉ። ወመንተዓለመው ፈሆ ሙባህ ወኢዛ ንተፋ በኢዛ ነፈዐ ቢሂ አልኡማ ፈሆ መእጅሩን ዓለይ ወዩ ታቡ ዓለይ ይላሉ። ፈውዛን፣ ፈውዛን ሰውየው ህን መሐንዲስነት ተምሮ ሙስሊሞችን ከጠቀመ ጥሩ ነው፣ አጅር ያገኛል። አጅር ያገኝበት አልኡማውን ከጠቀመ ማለት ነው። ተግባባን። ኡማውን ለመጥቀም ብለህ ግን አሁን ሀራም ላይ መዘፍዘፍ አይፈቀድም፣ መዘፍዘፍ አይፈቀድም። የአጋጣሚ ኢኽቲላጥ በሌለበት ኢንጂነሪንግን የምትማር እና ለኡማ የምትጠቅም ከሆነ ጥሩ ነገር አለ። ነገር ግን ዕልምን ትተህ ደግሞ ዋናውን ተውሂድን ትተህ አቂዳህን ትተህ መናሃጅህን ሳታቅ ኢንጂነሪንግ ብትማር አጅር ታገኛለህ እንዴ? የበለጠ መዕፊያ እየሠራህ ነው። እንደውም ትልቁን ነገር ትተህ ትንሿ ላይ እንግዲህ በትንሿ አጅር ለማስገኘት አቂዳን ያክል ዋጅ ፈርዶል ገና የምጠቅምበት ሞባህን ነገር ለመስራት መሯራት ይሄ ቄልነት እኮ ነው። ነገራቶቹን እኮ ሚዛን አለመመዘን አለማስቀመጥ ዕልም ማጣት እኮ ነው። ይኸውልህ እዚህ ትልቅ ነገር እያለ ማለት ነው

አሁን አልዕልም ባለችው ስር ነው ገና ያለ ነው። እንዲሁም ወማዕሪፈቱ ነቢይህ ነቢዩን ዓለይህ ሰላቱ ወሰላም ማወቅ ረሱሉ ዓለይህ ሰላቱ ወሰላም ሆን ሙበሊغ አንላሂ ተዓላ ከአላህ ወደኛ አድራጅ ስለሆኑ ረሱሉን ማወቅ ወህልዋ ሲጦቱ በይነና ወበይነላህ በአላህና በኛ መካከል ያሉት አማካኝ ማን ናቸው? ነቢዩ ዓለይህ ሰላቱ ወሰላም ሪሳላውን በማድረስ ማለት ሙሐመድ ብኑ ዐብድላህ ሙሐመድ ብኑ ዐብድላህ እኒህን ታላቅ ነቢይ ማወቅ እንዴት ነው ወህይ የጀመራቸው? ጥሪ ሲያደርጉ ምን ደረሰባቸው? ከመካ ወደ መዲና ስደት ያደረጉትን፣ ምድር ላይ ምን ያክል ኖሩ? ምን ደረሰባቸው? ይህን ይሄንን ታሪካቸውን ልቅም አድርገን ማወቅ አለብን። ምክንያቱም መሐመድ፣ አንተ የማታውቀውን ሰው እንዴት አድርገህ ትከተላለህ? እንዴት ትናፍቃለህ? እንዴት ልትውድ ትችላለህ? ስለዚህ ወማዕሪፈቱ ነብይህ የአላህን ነብይ ማወቅ። አሁንም ቀጠልኩኝ፣ ማዕሪፈቱ ዲንል ኢስላም ወማዕሪፈቱ ዲንል ኢስላም ዲንል ኢስላምን የምንደዚሁ ዋጅባቶቹን ፈራኢዶቹን ውስጥ ላይ ያሉትን ትእዛዛቶች ከአላህ ስብሃነወተዓላ በነብዩ አማካኝነት የመጡ እነዛን በደንብ አድርጎ መረዳት በደንብ አድርጎ መረዳት፣ ባይሆን ከምን ጋር መረዳት ቢል አድላ ሁሉንም በደል ነው። አላህ አላህ የሚባል አለ፣ መሀመድ የሚባሉ መልእክተኛ አሉ ብቻ አይደለም። ማናቸው? እንደት ናቸው? እያንዳንዱን ነገር ሸርአን ተከተለን ምን ማድረግ አለብን ማለት ነው። መረዳት አለብን። ስለዚህ አልዒልም አላቸው። አንደኛ አልዒልም እ ዒልም ምን ምን ማን ማዕሪፈቱላህ አላህ ስብሐነሁ ወተዓላን ማወቅ። እንዴት ማወቅ ማወቅ ማለት እንዴት? ስለ ተውሂደል ኡሉሂያው ሩቡቢያው፣ ተውሂደል አስማኦ ሲፋትን እነዚህን በደንብ አድርገን መረዳት አለብን። ወደፊት እንቀረዋለን። ይሄንን እኮ ተባባልን አይደል? ወማዕሪፈቱ ነቢይ ነቢዩን ዓለይሂ ሰላቱ ወሰላም በደንብ አድርጎ ማወቅ። ወማዕሪፈቱ ዲንል ኢስላም ዲንል ኢስላምን የምንደዙ መዳፈፍ መማር በምን ማወቅ። እነዚህም ዝም ብሎ ማወቅ አላ ሉ አይደለም፣ ቢልአድላ እያንዳንዱን በመረጃ

ምክንያቱም አልዕልሙ ቃል ላሁ ቃል ረሱሉሁ ቃለ ሰሓባ ሁም ኡሉልዒርፋኒ ይሄ ነው መሆን ያለበት። ዕልም ማለት አላህ እንደዝህለ መላክተኛው እንደሀሉ እንደሃሉ ሰሓቢዮች እንደዝሃሉ ነው ይሉናል እብኑልቀይም ረሒማሁላህ አላህ ይዘንላቸውና ማለት ነው። ይሄ ቁጥር አንድ ጨረስኩ እንግዲህ፣ አልዕልም ያለው ተጓባና ደግ። ሁለተኛ አልዓመሉ ብህ፣ ከዛ ደግሞ በዛ ባወቁት ነገር መስራት፣ አልዓመል ብህ ብልዕልም ማለት ነው፣ ባወቁት ነገር መስራት። ሁለተኛው ደግሞ ይሄ ነው ከኛ የሚጠበቀው ለምን ሊአንሁ ላያክፊ አና ልኢንሳን አሊሙ ወየተአለም አንድ ሰው ሊያስተምር ሊማር፣ ይህ ብቻ አይደለም የሚበቃው። ምን መጨመር አለበት? ወልዓመል ቢህ በማን በዛ ባወቀው ነገር። አላህን ማወቅ ባላክተኛውን ማወቅ ዲን ልእስላምን ማወቅ ካወቀ በኋላ ምን ማድረግ አለበት? መተግበር። ወልዓመሉ ቢህ በዛ በእውቀቱ ደግሞ መተግበር መተግበር። አለበለዛ ፈላ የኩኑ ልዕልሙ ናፊዓን ኢላ ቢልዓመል። ስራ ካልተጨመረበት እውቀት ብቻውን ባዶውን ነው። አማ መን ዐሊመ ወለም የዕመል ፈሀዛ መግዱብ ዐለይህ ተጓባናዲ አውቆ ያልሰራ መግዱብ አለይ የአይሁዶች ባህሪ ነው። ተጓባናዲ ሳያውቅ የሠራ ደግሞ የእነማን ስራ ነው? የባሎች ነሷራዎች ነው። ስለዚህ ማወቅ ካወቀ በኋላ መተግበር። ይኸው እዚህም ላይ እንዲህም ይሏሉ ወዓሊሙን ቢዕልምህ ለሚዕመለን ብሎ ገጥመዋል አዋቂ ሙዐዘቡን ይቀጣል። ሚንቀብሌ በፊት ቀድሞ ኡባድል ወሰን ጣዖት ከሚያመልኩ ሰዎች ቀድሞ ጀሀንም የምትቀጣጠለው በማን ነው? በሚያውቁ በማይሰሩ ሰዎች። ስለዚህ አልዓመሉ ቤህ ማወቅ አል አንደኛ፣ ከዛ አስቀጥለው ወልዓመሉ ቤህ በሱ መተግበር መስራት ተባለ። ጨረስን ተባባናደ ሶስተኛ ሶስተኛ፣ በደንብ ተረዱ ሆነ ሶስተኛ አዳዕወቱ ኢለይህ ወደሱ ደግሞ ጥሪ ማድረግ። ወደየት ወደዛ ወዳወቁትና ወደተገበሩት ነገር ሰዎችን መጥራት። ላየትያ እየተዓለመን ኢንሳን ወይ ዕመል ሲነፍሲ አንድ ሰው ተምሮ ራሱ ሊሰራበት ይሄ በቂ አይደለም። ወላይድዑ ኢለላህ ወደ አላህ ጥሪ ላያደርግ ላላ ይሄ የለም። ራሱን ብቻ መጥቀም ይሄማ ራስወዳጅነት ነው። ሰልፍሽነት ነው። ይሄ ራሱ ይማራል፣ ራሱ ይሰራል። ራሱ ሐራምን ያቃል። ራሱ ይቆጠባል። ራሱ የሚሰሩ ዋጅባቶችን ይረዳል። ራሱ ይሰራል። ሌላ ላይ ምንም ዳዕዋ የለም። ይሄ ማቂልነት እኮ ነው። ይኸው አያችሁ፣ እያንዳንዳችን ነጋዴ ነን። ስለዚህ ወደ ዳዕዋ መዞር አለብን ማለት ነው። እያንዳንድ በቻልከው ባለህበት ቦታ ከምትገናኘው ሰው ጋር ስለ ዲን ከተነሳ ዳዕዋ ማድረግ አለብን። ተቆጣናል። ይሄ ግጃጅ ነው። ይሄው ቀራን እኮ ከቀራን በኋላ ወደ ተግባር ለመቀየር መለወጥ በላቡዳ አይየዱ ገይራሁ ፈየኩኑ ናፊዓን ሊነፍሲሂ እና ወገይሪ

ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ብሏል አላህ ስብሓነሁ ወተዓላ። ወኢዝ አኸዘ ላህ አላህ የያዘውን አስታውስ። ሚፋቅ ለዲነ የእነዛን ቃል ኪዳን ኦቶልኪታብ መጽሐፍ የተሰጡትን ምን ብሎ ነው የያዘላቸው? ለቱበይኑነሁ ልትገልጹት፣ እሺ ይህንን ለሕዝብ ልታስተላልፉ፣ ልናስ፣ ስለሰዎች ወላ ተክቱሙነሁ ላትደብቁት ብሎ ቃል ይዟል። ስለዚህ ይሄ ቃል በእነማን ላይ ተይዟል ማለት ነው? በዑለማዎች ላይ፣ አህለል ኪታቦች ላይ ብቻ አይደለም፣ በሙስሊሞችም ውስጥ እንደዚሁ ማለት ነው። ይሄ አላህ ሱብሃነሁ ወተዓላ ካወቁ ሰዎችና መስራት ከጀመሩ ሰዎች የወሰደው ቃል ነው። ስለዚህ እያንዳንዳችን የገባንበት የተያዘ ቃል ነው ማለት ነው። ይሄ ግልጽ ነው አይደል? ሁለተኛ ዳዕዋ ማድረግ ይኸው፣ አላህ ሱብሃነሁ ወተዓላም እንድ ብሏል። የነቢ አለይሂ ሰላቱ ሰላም መንገድ ነው። ቁል ሃዲሂ ሰቢሊ ይሄች የኔ ጎዳና ናት በላቸው። አዲኡ ኢላላህ ወደ አላህ ጥሪ ያደርጋለሁ፣ ደዕዋ አደርጋለሁ ወይ ደዕዋ አደርጋለሁ። ይችን አንቀጽ ተብሊግ ብቻ ማለት አለበት እንዴ? ተብሊግ ብቻ ይችን እያየ አርባ ሶስት ቀን እያበላሸ እየወጣ እያዘረከረከ እየመጣ እኛ ግን ራሳችንን ለመቆጠብ እኔ ጃህል ነኝ፣ እኔ አላውቀውም፣ እኔ ገና መች ቀራሁ እያለ መጥራት እየቻለን መጥራት እየቻለን እንትን ሲያበላሸው ግን በእነሱ እንስቃለን። የሚገርመው ለዚህ እኮ ነው ኣቂሉ ላኣባለይ አብኩም ኣው ስዱልመካን ለደ ሰዱ ዝምበሉ ብለዋል እኮ። ላአባለይ አብኩም ኣው ስዱልመካን ለ ሰዱ ወይ ነሱ የዘግጉት እና እነሱ የሸፈኑትን ቦታ ዝጉ። አለበለዛ ዝም ብለህ ተብሊግ ምናምን እያልክ ለምን ታወግዛለህ? እራሴ እሱን ያክል ደዕዋ ስታደ ኩክልነት እኮ ነው። አለበለዛ ተብሊግም ዝምበል ኢክዋንም ዝምበል እኔም ዝምልበል ሁላችም ታይዝን ዝም እንበል እኮ ነው። ደው አድርግ ምን ተብሊግም ብቻ ታወግዛለህ? አሁ የተብል ቢድዓ ነው። አካሄዱ የተበላሸ ነው። ይሄን የተበላሸ ቦታ አንተ መሸፈን አለበት። ስለዚህ ደዕዋ መደረግ አለበት። የነቢዩ መንገድ ነዋ። ቁል ሃዚሂ ሰቢሊ ጎዳናዬ ነው በላቸው። አድዑ ኢላላህ፣ ወደ አላህ ጥሪ ያደርጋለሁ። ዐላ በሲራቲን በእውቀት ላይ ሆኜ እያው፣ እውቀት ይቀደማል። በእውቀት ላይ ሆኜ አነ እኔና ወመን ተበዐኒ እኔን የተከተሉኝ በላቸው ነብዩና ነብዩን የተከተለ ሁሉ አላበሲረትን ሆኖ ነው ደዕዋ የሚያደርገው። ለዚህ ነው ተብሊቆችን እናንተ ረፉ ሰው ታበላሻላቸሁ ነው ብንላቸው፣ ተጓባን አይደል። አላ ጀህሊን ሆኖ ቂራአት ሳይቀራ ገና ተነስቶ ሶስት ቀን እኮ ነው የሚወጣው። እና አይሉታል ይዘውት አርባ ይወጣሉ። ምንም ሳይ ቁርአን ራሱ እንዴት እንደሚጠራ ያው ገብቶ ጦሪቀቱ ረሱል ሰለላሁ ዐለይሂ ወሰለም ወጦሪቀቱ አ የነቢዩ ተከታዮችና ነቢዩ በደዕዋ ላይ የተሰማሩ ናቸው። ግልጽ ነው አይደል? ሌላ ምን አለ? ነቢ አለይሂ ሰላቱ ወሰላም የተናገሩት እኮ አለ? አንድ ሰው እውቀት ኑሮት ደዕዋ ማድረግ እየቻለ ፈመን ለመድዑ ወሆ ቃድር እየቻለ አለ ዳዕዋ ወኢንዲ ዕልሙን ወከተማ እውቀት ኑሮት ያችን እውቀቱን ሸፍኖ ደብቆ ከተቀመጠ ፈኢነሁ ዩልጀሙ ይለጎማል ብልጃም የሚናር የውም ልቅያማ በጀሀንም እሳት የውም ልቅያማ አፉ ይለጎማል ብለዋል። ስለዚህ ይሄ ይሄ ምን ማድረግ አለብን ማለት ነው፣ ወደ ደዕዋ መሰማራት አለብን፣ ያወቅናትን ማድረስ አለብን። በትክክል ባይሆን ዳዕዋ የምናደርገውን ነገር መረዳት አለብን። ስለዚህ ምን ምን አየህ አለ ዕልም ወለዓመልቤህ ሌላ ወዲዕወቱ ኢለይ ወደዛ ደግሞ ጥሪ ማድረግ። ሶስተኛዋን ተከተሉ። አራተኛዋ አሶብሩ አለልኣዛ ፊ አሶብሩ ጽናት ማድረግ። አራተኛዋ አለልአዛ በመከራ ፊሂ በዛ ዳዕዋ ምክንያት በሚደርስብን መከራ ምን ማድረግ? ጽናት ማድረግ፣ ሶብር ማድረግ። ምክንያቱም ማዛ ለቄ ሚን ናስ አነቢ ሙሐመድ ሰለላሁ ዓለይሂ ወሰለም ደዕዋ ሲያደርጉ ምን አጋጠማቸው? ወከምለቄ ሚን ልአዛብ አልቀውል ወልፊዕል፣ በድርጊት በንግግር ስንቱ ደረሰባቸው። ነቢዩ ዝም ብሎ መተዳደር አይችሉም ነበር። አሁንም እኮ መተዳደር እኮ ትችላለህ። ቃሚውንም ዝም ትለዋለህ፣ አጫሹንም ዝም ትለዋለህ፣ ሴትና ወንድ ተቃቅፈው ሲሄዱ ዝም ትላለህ፣ ስለ ተውሒድ ሲበላሽ ዝም ትላለህ። ከማንም አይናገርህም። ሳር ቅጠሎ ይወደዋል ይባላል ይነገራሉ፣ ይናገራሉ አይደል? ይኸዋኖች አሳትበው እኮ ሲዲያቸውን በህዝብ መካከል ይለቁታል። ይኸዋ ምንን አይናገሩም። ሁሉም እራሱ ሱፊ ያዳምጠዋል። እና ሲኑሩ እንደ ወማን ያዳምጠዋል። ሱፊ ሁሉ ያዳምጣል። ምክንያቱም አይነካውማ። ለምን ንጉሥ ትሄዳላችሁ የሚል የለበትም። ስለዚህ ነው ጸጥ ብለው። የምላስ ወለምታ ብቻ ነው የሚነግራቸው። ምላስ ወለምታ እንደዚህ ነው፣ ስታገቡ እንደዚህ ነው፣ የአህባቢ አህባቢ እንደዚህ ነው፣ እንደዚህ ነው። ይህንኑ ደስ የሚለውን ስለ ሶላት ፈቢላ ስለምን እዚህ ፊት ለፊታችን ያለም ብቻ። ይሄ በጣም አደጋ እኮ ነው። በጣም አደገኛ ዳዕዋ ነው። ይሄ አደገኛ ዳዕዋ ነው። አንደኛ የተውሂድ ልጆችን እንዳይወደዱ እናንተ ሰው ተለክፋላችሁ እያሉ የተውሂድ ሰዎችን ይርቋቸዋል። እንደዛ አይነቱን ደግሞ ያቀርቡታል። ሳር ቅጠሉ ይወደዋል ይባላል። ተባባና አይደል ሳር ቅጠል። አንተ ህዝቡ ሁሉ የሚወድ ከሆነ ራስህን ፈትሽ ይላሉ። ሰለፎ ራስህን መፈተሽ አለብህ። አላህ ኢንካራል ሙንከር አላደረክም ማለት ነው። የሚወዱህን ብቻ ነው እየተናገርክ ያለው እንደወዱልህ ብቻ ሰዎች እንዳይቀየሙ እነሱን የሚስማማ ዲዕዋ እያደረክ ነው ማለት ነው። ራስህን ፈት ይችላል። ይኸው ነቢይ ዐለይሂ ሶላቱ ወሰላም ለማንም ጋር አልተዳደሩ። ለዚህም ነው ጉድ እኮ ነው ያፈሉባቸው፣ በመላእክተኛው በነቢይ ዐለይሂ ሶላቱ ወሰላም ወከምለቂ ሚነል አዛ ቢል ቀውል ወልፊዕል በንግግር በድርጊት ስንት ደረሰባቸው። መላእክተኛው ነቢ ቃሉ ሳሒር፣ አንተ አስማተኝ አሏቸው። ወከዛብ፣ አንተ ቀጣፊ አሏቸው። ወቃሉ መጅኑን፣ እብድ አሏቸው። ከነብዩ በላይ አዕቀለል በሸራል እንዴ የሰው ልጅ ሁሉ እጅግ የበሳሎች ሁሉ ቁንጮ በሳል ማን ናቸው? ነብዩ አለይሂ ሰላቱ ወሰለም። አፍተቁ ቃኢሊን ከበዓድ አላህ ማን ናቸው? ነብዩ አለይሂ ሰላቱ ወሰለም ናቸው። አይደል እንዴ ሳሂር አስማተኛ አሏቸው። አስማተኛን ግን የተዋጋው ማን ነው? መላእክተኛው ነብዩ አለይሂ ሰላቱ ወሰለም ወቃሉ فيه من الاقوال التي ذكرها الله في القران ቁርአኑ ስለ ነብዩ ታሪክ ተነግሮሃል። ምን ይሄ ይሄ ሁሉ የደረሰባቸው በምንድን ነው? በቤታቸው ዝም ብለው ስለተቀመጡ ነው? አይደለም፣ ዳዕዋ ሲያስተምሩ ነው። ወተናወሉሁ ቢልአዛ ነቢን ለሰላት ሰላም በንግግር ብቻ አይደለም አዛ ያደረጓቸው። አሁንም ወሶብር አለልአዛፊያለን ተከተየነ የገባሁ ምን አሉ ነቢ ሰላም በንግግር ብቻ መሰለህ እንደእዛ ያደረጉባቸው ቀዘፉሁ ቢልሒጃራ ድንጋይ ወርውረውባቸዋል። ሀታ አድማው ዐቂበሁ የነቢን ሰላም ተረገዛቸውን እስከ ማድማ ድረስ አይደል ጣኢፍ ላይ ሌላ አላ የእንትን የግመል እንግዳ ልጅ አዲስ ወልዳ እንግዳ ልጅ የሚባል አይደል ኋላ ላይ ያለው እሱን አምጥተው ነቢዩ ላይ ስጁዲ እንዳደረጉ እላያቸው ላይ ጫኑባቸው። ነቢዩ አለይሂ ሰላሁ ሰላም ወሰለም ተመልከቱ፣ ፋርስ አምጥተው ይጥሉባቸዋል። ወሆ ሳጁዱ ነን ገለ ካዕባ ከዕባ ጠገም ስጁድ አድርገው እያለ ይሁሉ ዛ ተደርገዋል። ወተዋዓዱሁ ቢልቀተል እንገላሃልና ሉ ዛቱባቸው። ተመልከቱ፣ ወሐደዱሁ አስፈራሩአቸው። ወፊ ገዝወቲ ኡሁድን ጀራ አለይሂ ወአላ ሰሃቢሂ ማ ጀራ

የአላህ የባሮችን ጌታ አላህን ብቻ አምልኩ በማለት ነው። ይህ ሁሉ አዛ ደርሶባቸው ላኪንሁ ሶበረ ወተሐመል፣ ነገር ግን ፀኑ ሁሉንም ተሸከሙ። ስለዚህ ወሶብሪ፣ ጽናት ማድረግ አለ፣ አዛ በሚደርስብህ መከራ። ፊሂ አይፊት ዳዕዋ፣ ዳዕዋ ስታደርግ ነው አዛ የሚጀምረው ተግባባን አይደል? የምትሳደደው በዛን ጊዜ ነው። ይሄ ግልጽ ነው። ተግባብተናል።